አርዕስተ ዜና። የአዲስ አበባ ፖሊስ ፍተሻ አደርጋለሁ አለ። የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውርን የመሳሰሉ የወንጀል ድርጊቶች ይፈጸምባቸዋል ተብለው በሚጠረጠሩና በተለዩ ቦታዎች ላይ ፍተሻ እንደሚያደርግ ጠቁሟል። ትሰሙታላችሁ። በኢትዮጵያ ሰራተኞች ደሞዝ ተከፍሏቸው በመኖር ላይ ናቸው ብሎ አፍን ሞልቶ ለመናገር የሚከብድ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ገለጸ። የኮንፌዴሬሽኑ ምክትል ፕሬዝዳንት አቶ ድሪብሳ ለገሰ የሰራተኞች የደሞዝ እና ሌሎች ዋና ዋና ጥያቄዎቻቸውን እስከ ጠቅላይ ሚኒስትሩ ድረስ ስናቀርብ ቆይተናል ብለዋል። በዝርዝር እናየዋለን። የትሪሊየን ዶላር የታክስ እፎይታ እና ተጨማሪ መከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደው ሕግ በግንቦት ወር ጸድቋል። ኤለን መስክ ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው ጽሑፍ ላይ ይህንን ሕግ ለማጽደቅ ድምፃቸውን ሊሰጡ ያሳፍራሉ ሲሉ ጽፏል። በዝርዝር ይዘነዋል። ዩክሬን ሩሲያን ከክሪሚያ ጋር የሚያገናኘውን መምታቷን አስታወቀች። ዩክሬን ከቀናት በፊት የሸረሪት ድር ስትል በሰየመችው ዘመቻ በሩሲያ ላይ መጠነ ሰፊ የድሮን ጥቃት ከፈጸመች በኋላ 19 ኪሎ ሜትሮችን የሚረዝመውን እና ሩሲያን ከክሬሚያ ጋር የሚያገናኘውን ከርጭ በተባለ ድልድይ ላይ ጥቃት መፈጸሟን ገልጻለች። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። ፖሊስ በጥናት በለያቸው ሰላምና ጸጥታ ስጋት ላይ የሚጥሉ ከባድ ወንጀሎችንና የወንጀል ስጋቶችን ሙሉ ለሙሉ በመቆጣጠር አጥፊዎችንና ተባባሪዎቻቸውን በሕግ ቁጥጥር ስር ለመዋል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። በዚህም መሰረት የጦር መሳሪያ ዝውውር፣ ሕገወጥ የሰዎች ዝውውርና ሕገወጥ የገንዘብ ዝውውርን የመሳሰሉ የወንጀል ድርጊቶች ይፈጸምባቸዋል ተብሎ በሚጠረጠሩና በተለዩ በሁሉም አካባቢዎች የሕግ አግባብን ተከትሎ ፍተሻና ብርበራ እንደሚያደርግ ከማህበራዊ ድረገጹ እንዳገኘ ነው መረጃ ያመላክታል። ህብረተሰቡ ለጸጥታ ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ እንዲቀጥል የአዲስ አበባ ፖሊስ ጥሪ አቅርበዋል። ነዋሪው የከተማው የጸጥታ ጉዳይ ይመለከተኛል በሚል መንፈስ አካባቢውን በየተራ በመጠበቅና ህገ ወጦችን እጅ ከፍንጅ ይዞ ህግ ፊት የማቅረብ ልምዱ እያደገ መምጣቱን መግለጫው አመልክቷል። ህብረተሰቡ ይህንን ተገንዝቦ አስፈላጊውን ትብብር እንዲያደርግና ወንጀል እንዳይፈጸም ተገቢውን ጥንቃቄ በማድረግ የተለመደውን ጥቆማ የመስጠት ተግባሩን እንዲያጠናክርም ፖሊስ ጥሪውን አቅርበዋል።

ከኢትዮጵያ ተጨማሪ ኤሌክትሪክ ኃይል ለኬንያ ለማቅረብ ድርድር እየተደረገ መሆኑ ተገለጸ። ኢትዮጵያ ለኬንያ የኤሌክትሪክ ኃይል ለማቅረብ ከአምስት ዓመታት በፊት ስምምነት ማድረጓ የሚታወስ ሲሆን ስምምነቱ ከሁለት ዓመት በፊት ተግባራዊ መደረግ ጀምሯል። በስምምነቱ መሰረት ኢትዮጵያ ሁለት መቶ ሜጋዋት የኤሌክትሪክ ኃይል ለኬንያ የምታቀርብ ሲሆን፣ በየሶስት ዓመት የኃይል ጭማሪ ይደረጋል። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ኮሚኒኬሽን መምሪያ ዳይሬክቶሬት አቶ ሞገስ መኮነን ስምምነቱ በየሶስት ዓመቱ ሁለት መቶ ሜጋዋት ተጨማሪ የኤሌክትሪክ ኃይል መላክ የሚያስችል መሆኑንና በዚህም መሰረት አሁን ሲሆን ለኬንያ የሚቀርበው 200 ሜጋዋት ወደ 400 ሜጋዋት ከፍ እንደሚል ገልጸዋል። አሁንም ስምምነቱ ከተጀመረ ሁለት አመት ሆኖታል ስለዚህ በውሉ መሰረት ከአንድ አመት በኋላ ተጨማሪ 200 ሜጋዋት ኃይል ይላካል ብለዋል። ይህ ድርድር በስምምነቱ መሰረት ከአንድ አመት በኋላ ከሚኖረው 200 ሜጋዋት ጭማሪ ጋር የተያያዙ ይሁን ወይም ተጨማሪ የኃይል አቅርቦት ለመሆኑ ዝርዝር ማብራሪያ አልተዘገበም ሲል ሪፖርተር ጋዜጣ አስነብቧል። በኢትዮጵያ ሰራተኞች ደሞዝ ተከፍሏቸው በመኖር ላይ ናቸው ብሎ አፉን ሞልቶ ለመናገር የሚከብድ መሆኑን የኢትዮጵያ ሰራተኞች ማኅበራት ኮንፌዴሬሽን ገለጸ። የኮንፌዴሬሽኑ ምክትል ፕሬዚዳንት አቶ ድሪብሳ ለገሰ የሰራተኞች የደሞዝ እና ሌሎች ዋና ዋና ጥያቄዎቻቸውን እስከ ጠቅላይ ሚኒስትሩ ድረስ ስናቀርብ ቆይተናል ብለዋል። ነገር ግን እየታዩ ያሉ ተጨባጭ እውነታዎችን ተቀብሎ በማስተካከል በኩል መዘጌቶች እንዳሉ ተናግረዋል። ኢትዮጵያ የዓለም የስራ ድርጅት አባል ከሆነች የአፍሪካ ሀገሮች መካከል ቀዳሚዋ ብትሆንም የመነሻ ወለል ደሞዝን እስካሁን ያልተ ተከለችና ዜጎች ኑሯቸውን ለማሻሻል የሚያበቃ ደሞዝ የማትከፍል ሀገር መሆኗን ጠቁመዋል። ሠራተኛው ከሚያገኘው ወርሃዊ ደሞዝ ለመንግስት ግብር መክፈል ይኖርበታል። ነገር ግን የሚከፍለው ግብር በልኩ ሊሆን ይገባል ሲሉ ተናግረዋል። በኢትዮጵያ የሚገኘው ሰራተኛ የሚከፍለው ግብር ከሚያገኘውና ሊያኖረው ከሚችለው ደሞዝ አንጻር ሲታይ የማይመጣጠን ነው ብለዋል ሲል ሪፖርተር አስነብቧል። ወጋገን ኢንቨስትመንት ባንክ በኢትዮጵያ የካፒታል ገበያ ውስጥ ተዋናይ ለመሆን የመጀመሪያው የግል ኢንቨስትመንት ባንክ በመሆን አገልግሎት መስጠት ጀመረ። ባንኩ ትላንት ግንቦት 26 ቀን 2017 ዓ.ም ይፋዊ የአገልግሎት ማስጀመሪያ መርሃ ግብሩን አካሂዷል። ኢንቨስትመንት ባንኩ በሰነድ መዋለን ዋይ ገበያ ውስጥ ካፒታል ለማሳደግ የሚፈልጉ ድርጅቶችን በማማከር በገበያው አመቻች በመሆንና የውክልና ሽያጭ ሁኔታን በማስተባበር የሚሰራ መሆኑን የወጋገን ኢንቨስትመንት ባንክ የቦርድ ሰብሳቢና የወጋገን ባንክ ስራ አስፈጻሚ አክሊሉ ውበት ለሀገሬ ቴሌቪዥን ገልጸዋል። የኢንቨስትመንት ባንክ በ በካፒታል ገበያ ውስጥ የህብረተሰቡን እውቀት በማሳደግ ስራዎችን እንደሚሰራ የገለጹት አቶ አክሊሉ ህብረተሰቡ ተሳትፎ እንዲያደርግ የግንዛቤ ስራዎች መሰራት አለባቸው ሲሉ አሳስበዋል። በሀገሪቱ የሰለጠነ የካፒታል ገበያ ባለሙያዎች እጥረት እንዳለ የገለጹት ሰብሳቢው ባንኩ ይህንን ለመቅረፍ ባለሙያዎችን ከኬንያ በማምጣት የሀገር ውስጥ ባለሙያዎችን የማብቃት ስራ መስራቱንም ጠቅሰዋል። ሂዩማን ራይትስ ዎች በሩዋንዳ የሚደገፉ ኤም 23 አማጽያን በዲሞክራቲክ ሪፐብሊክ ኮንጎ ቢያንስ 21 ንጹሃን ዜጎች ላይ ግድያ ፈጽመዋል ሲል ከሰዋል። መንግስታዊ ያልሆነው ድርጅት በካቲት 22ና 23 በሰሜን ኪቡ ግዛት ዋና ከተማ በሆነችው በጎማ በደል ተፈጽመዋል ብሏል። ሂዩማን ራይትስ በደርዘን የሚቆጠሩ የኤም 23 ተዋጊዎች በጎማ ቃሲካ ሰፈር በካቲት 22 ደርሰዋል ብሏል። የቀድሞ የኮንጎ ውስጥ ጦር ሰፈር በካቲንጎ ወታደራዊ ካምፕ አቅራቢያ 7 ሰዎች ላይ መተኮሳቸውንም ገልጸዋል። ለ10 ዓመታት የዘለቀው የምስራቅ ኮንጎ ግጭት በጥ ሮ ተባብሶ ኤም23 ጎማን ሲቆጣጠር በየካቲት ወር ቡካቡን ተከትሏል። ይህም መባባስ በሺዎች የሚቆጠሩ ሰዎችን ገድሏል፣ በመቶ ሺዎች የሚቆጠሩትን ደግሞ እንዲሰደዱ አድርጓል። በደቡባዊ ጋዛ ሰርጥ የምግብ ማከፋፈያ ቦታ አቅራቢያ በእስራኤል መከላከያ ሰራዊት በተከፈተ ተኩስ ቢያንስ 27 ፍልስጤማውያን ሲሞቱ በደርዘን የሚቆጠሩ ቆስለዋል ሲሉ የአካባቢው የጤና ባለስልጣናት ተናግረዋል። የእስራኤል ጦር እንዳስታወቀው በራፋ በሚገኘው ማከፋፈያ ማዕከል አቅራቢያ የተመደቡትን የመድረሻ መንገዶች ለቀው በወጡ ግለሰቦች ላይ የጦር ኃይሉ ተኩስ እንደከፈተም የእስራኤል ጦር በመግለጫው ገልጸዋል። መግለጫው አክሎም የእስራኤል ጦር በማስጠንቀቂያ ተኩስ ቢከፍትም ተጠርጣሪዎቹ ማፈግፈግ ባለመቻላቸው ጥቃት ለመሰንዘር ተገደናል ሲሉ ገልጸዋል። በጋዛ ሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ቃል አቀባይ መሐመድ ባሳል በበኩላቸው የእስራኤል ጦር በጋዛ ሰርጥ በሚገኙ ለእርዳታ የሚሄዱ ንጹሐን ዜጎች ላይ በታንክ በኳድኮፕተር ሰዋል በአውሮፕላኖችና ሄሊኮፕተሮች በአልዓላም አደባባይ አካባቢ ከእርዳታ ቦታው አንድ ኪሎሜትር ርቀት ላይ ጥቃት ፈጽመዋል ሲል ከሷል። እስራኤል ቀደም ሲል ሁለት ፍልስጤማውያንን በጥይት መተኮሷን በሐማስ የሚመራው የጤና ጥበቃ ሚኒስቴር በበኩሉ 31 ሰዎችን ገድሎ 200 የሚጠጉ መቁሰላቸውን አስታውሷል ሲል ሲኤንኤን ዘግቧል።

የትሪሊዮን ዶላር የታክስ እፎይታና ተጨማሪ መከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደውን ሕግ በግንቦት ወር በተወካዮች ምክር ቤት ጸድቋል። ኤለን መስክ ማክሰኞ ዕለት በኤክስ ገጽ ላይ በለጠፈው ጽሑፍ ላይ ይህንን ሕግ ለማጽደቅ ድምጻቸውን የሰጡ ያሳፍራሉ ሲል ጽፏል። ሚሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጭን ለመቀነስ ከሰራ በኋላ በድንገት አስተዳደሩን መልቀቁ ይታወሳል። ኤለን መስክ ቀደም ሲል እቅዱን አሳዛኝ ብለው የጠራው ቢሆንም አሁን የሰጡ አስተያየት ግን የመንግስትን ኃላፊነት ከለቀቀ በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባቱን ያመላክታል ሲል ቢቢሲ ዘግቧል። ዩክሬን ሩሲያን ከክሪሚያ ጋር የሚያገናኘውን ድልድይ መምታቷን አስታወቀች ዩክሬን ከቀናት በፊት የሸረሪት ድር ስትል በሰየመችው ዘመቻ በሩሲያ ላይ መጠነ ሰፊ የድሮን ጥቃት ከፈጸመች በኋላ 19 ኪሎ ሜትሮችን የሚረዝመውንና ሩሲያን ከክሪሚያ ጋር የሚያገናኘውን ከርች በተባለ ድልድይ ላይ ጥቃት መፈጸሟን ገልጻለች ጥቃቱ የተፈጸመው 10100 ኪሎ ግራም በሚመዝንና ከውሃ በታች በተገጠሙ ፈንጂዎች አማካኝነት ሲሆን የድልድዩ ምሰሶዎች ኢላማ መደረጋቸውን የኬቭ ልዩ ኃይል አስታውቋል ከርች የባቡርና የተሽከርካሪ ድልድይ ሩሲያ በፈረንጆ ሰዎች አቆጣጠር በ2014 ክሬሚያን ከተቆጣጠረች በኋላ ዋነኛ የሎጂስቲክስ ማስተላለፊያ ሆኖ ሲያገለግል ቆይቷል። የዩክሬን ጦር ጥቃቱን ለመፈጸም ለወራት ሲዘጋጅ መቆየቱን የሚያነሳ ሲሆን፣ ሩሲያ ጥቃቱ የሽብርተኝነት ድርጊት ነው ስትል መኮንኗን የዘገበው ዘ ኢንዲፔንደንት ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ቆይታ